ሰላሙ አሌይኩም ራሙቱላ በረካቱ ድና የተከበራችሁ የቤቶቻና ቤተሰቦቻችን፣ እንዴት አላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሓምዱሊላ። እናንተስ እንዴት አላችሁ? እንግዲህ ዛሬ ደግሞ በጣም ከምወዳትና ከማከብራት ጓደኛዬ ጋር ብቅ ብለናል ማለት ነው። ይችንም እንግዲህ ለማሜ ድራት ነው። ረመዳን እንዴት ይዟቸዋል ብትዬ፣ ደህና ናቸው። የእኛ ደህና ነን። እና ዛሬ በፈነ ፋጡማ ጋር ተገናኝተናል። በጣም ደስ ብለኛል ሀቂቃ ማለት ነው። እና እንዴት ናቸው? ደህና ናቸው። ምርጥ ምራት ማለት ነው። እና እንደት ናችሁ? ደህና ናችሁ ወይ እናንተ? ሰላም ናችሁ ወይ ጠፍታችኋል? ግን ሁላችሁም በነገራችን ላይ እና እስኪ ፋጥማ በነገራችን ላይ በጣም ጥሩ ፋሚሊ ናቸው። እና እንግዲህ ያው እናቷ ነኝ ወላሂ። እናቷ ቀስ አይወዳት እናቷ ናቸው ወላሂ። በጣም ይወደድኳቸው ማለት ነው አላለ እናቷ ምረዚ ወላሂ ከምንም በላይ ማለት ነው። አክባሪ ናቸው ወላሂ።

እና ዛሬ በነፋጠም ብቅያል ነው በፋጠም ቻናል ብቅ ያልኩት። እንሻላ ምን እናፋጠም ነው ተገናኝተናል። እንግዲህ አሪፍ አሪፍ ነገር ዘላችሁ እንደምንመጣ፣ አዲስ ነገር ዘላችሁ እንደምንመጣ እንሻላ ባለ ተስፋ ነኝ ማለት ነው። ረመዳን ሲፈታ ያው በሰፊው ጠብቁን ማለት ነው። እሺ፣ አዎ ደስ በሚል ነገር ማለት ነው። ጠብቁን። የምትፈልጉት ነገር ካለ ደሞ እንደዚህ ፈርኒቸር ዕቃ በርበሬ ሽሮ የፈለጋችሁት ትናስ ቤዛ የምፈልጋችሁት ያዘጋጃችሁ ልብስ ለቤት ልብስ ደግሞ አሁን ላይ ኢዲ የደረሰ ስለሆነ ኢዱ ካይደርስ ነው ማዘዝም ያለባችሁ። ወይም ደግሞ በቃ ለካ ብሩ ለካችሁ እናርግልኝ ምናምን ማለት አሁኑ ነው ማለት አሁን፣ ያ ልብስ ቤት ገል ነበርና ለኢድ አይደርስም ነው የተባለ የሆነ ቀሚስ ለናሰፋ ማለት ነው። ወላሂ ለኢዲ ወላሂ ነው የምላችሁ ለኢዲ ሷል ተሰፋ ለኢዲ አይደርስም ነው አሁን ማለት ነው። እና ቀደም ብላችሁ ታፍታፍ በሉ። እንግዲህ የመዲያም ስራ ይታወቃል። ወላ ሮመዳን ስራ በጣም ከባድ ነው። አላህ ለሀገራቸው ያቃቸው ሁላችንም። ድግን ታላለፉት ጅልን ታላለፉት ድግ አይገኝም አይደለም የሚባለው። እና ሁላችሁም ደግሞ ጠንክር ብላችሁ በቃ አላህ ሰርታችሁ ረመዳን እንደሙ ካልተጠቀሙ ጡሞ ካልተጠቀሙ ያደርገን ማለት ነው። አሜን ስራ ኢባዳ ነውና ያው እንግዲህ አንድ እንደዚህ የምናለው ደግሞ አላህ ያበርታችሁ፣ አብሰሩ፣ አላህ ለሀገራችን ያብቃችሁ። እና ፋጥሚያን ከስለተገናኘን እንደስ ብሎኛል። ሁላችሁም አመስግኑልኝ፣ ላይ ጀካውን በላይ ማድረግልኝ አላህ አላህ ስለኝ ደግሞ ጓደኝነታችን እንደሙ እንደዚህ ሳይሆን አላህ ጓደኝነታችን ደሞ ከዚህ በላይ አድርጎ እንትንም ያጠቃቀመን ያድርገን ማለት ነው። ወዶች እና ጠርታችሁ አለኝ ጠርተሻል ነው ቅመም ነበር የምትባለው እዛ ውጭ እና ያለች አሁን ሀሊማ ተብላለች ማለት ነው።

ከሞሎ ይያንዴ እናስ አፍተሻል ምናምን ትሉኛላችሁ፣ አገር ገብተሻል ምላላችሁ። ያው አገር ገብቻለሁ፣ ቆየሁ፣ አገር ተገባሁ አንድ ዓመት ሊሆን ነው። አረፋ ቢመጣ አመት አረፋ ለአረፋ ልደርስ አንድ ወር ሲቀረው ነው የመጣሁትና አሁን ሁለት ወር ምናምን ነው ይቀረው ለአመት ማለት ነውና፣ አገር እንዴት ነው እስኪ ንገሪኝ ምናምን ብላችሁኛ። አገር ሸጋ ነው ነው

እሷን የምትመስላለች። ሌላ ምን ነው የምትመስለው? እንግዲህ ኮሜንቶች ፍረዱ። ኮሜንት ላይ ነገሩኝና አይይችማ ለማሜ ሚስት ትሆናለች ታላችሁ። ነገ ሽማግሌ ልጄ ልኬ ያውነት እናባታን አስለምናለሁ ማለት ነው። እሷን ፈቃደኛ ከሆነች ማለት ነው። እንግዲህ ያው እኔና ማሜ እና እሷን ደሴ ነው ጎጆ ማውጣቸው ማለት ነው። እንደዛ አድርጋላችሁ ደስ እንግዲህ ኮሜንቶች ብዙ ላይክ እና ብዙ እንትን ያግባት ያግባት ካ ተባለ ያው እንግዲህ አለች። ይሄው ይዘመት አዎ፣ ብዙዎቻችሁ ማሜን ትወዱታላችሁ። አንተ ከፍልስ ያርክልሽ ነህ? እንደው አንተ እንደዚህ ከዘበኑ ምናምን የምትሉት ብዙ አላችሁና እንዴ እራሱ ይሉታል ጎረቤት። ራስ ወላይ አሁን አንዳንድ ጊዜ ወይ ከተማ ነው ሲል ማለት ነው። እኔ እና እንዴ ለምን ለምን እኛ አደግ ነው ከብት ስንጠብቅ ገጠር ላይ አዛባ ስንዝቅ፣ እናታችን ስንረዳ፣ አባታችን ስንረዳ ነው እንጂ አባቴን ያሁን አሁን እህል ሲያጭድ አብሬ አጭዳለሁ፣ ሲወቃ አብሬ እወቃለሁ። አባቴ ስር ነው አደኩ። በቃ አባቴ ወንድ ልጅ ናት ነው እንጂ ሴት ናት አይደለም። በጣም ነው የሚያደኝ አባቴ እና አሁን እሱ ለባብሶ ምናምን ከተማ ሄዶ ቆይት ሲል ለምን ለምን ትሄዳለሽ? ለምን ታመሻለሽ? ለምን ስል ጎረቤት ራሱ እንዴ ይሄ ልጅ እኮ ቅለስልስ ያለ ነው፣ ጥሩ ልጅ ነው፣ ቀጥ ብሎ አይሽ ምናምን። እንደሱ አይነት ልጅ እኮ የለም። አሁን እኮ ጊዜያቸው ነው፣ ጊዜያቸው እንደዚህ ሆኗል። አንቺ ያደግሽበት በስራ ነው፣ አሁን ግን ዘነጥ ብለው ነው መኖር የሚፈልጉት እና ለምን ትናገሪ ዋልሽ ምናምን ይሉኛል። ልክ ነው ማለት ነው። ፀባይ ግን አለ፣ ብቆጣ እንኳ ትብል ቀጥ ብሎ አያኝም። አልሐምዱሊላ እኔም ደግሞ የፈለገውን ነገር ምን ትፈልጋለህ፣ እንክብክብ አድርጌ ነው አልሐምዱሊላህ፣ ባለችኝ አቅሜ ማለት ነው። እና ያው ለመጨረሻውን ያሳምረው እና በጣም ደስ የሚል ማሜ ማለት ነው። እና ስለዚህ በነገራችሁ ላይ በጣም ጠባይ ሰናይና ያው ትነስ ካልተቆጣይ ግን እንደሱ ናት። በቃ ተገጣጥሟ ሲጀመር ነው ላይ ታስበው ተገጣጥሟ እና እኔማም ጎበዝ ናት። በነገራችን ላይ ሀገር ሆና ማለት ነው ሀገር ሆና ነው ማነው፣ አረብ ሀገር ሆና ነው ሁሉ ነገር አስተካክላ ያመጣችው። ጎበዝ ናት፣ ጠንካራ ናት፣ ከኔ በላይ ማለት ነው። ቤተሰቦቿም ጠንካራ ናቸው፣ ጎበዝ ናቸው። እኔ እዛ ሆኜ ማለት ነው ን ብርቱም ቤተሰብ የለኝም ና ልካማ ናት። አባቴም ሞተ ልጅም ትንሽ ነበር እና ብዙም እንደዚህ አልተበረታተሁም። እሷ ግን ማሻአለ ሁሉ ነገር አስተካክላ ነው የመጣችው። ወላሂ እንዴት ሲል ነው በቃ እናንተ ከዛ መጣችሁ እዚህ ምን ሰርተን እንኖ እንዴት ነው ቤት እናስተካክለወይ ይህን ንግዛ ወይ ይህን ንግዛ ወይ እያላችሁ የባንካችሁን ብርተ የምትጨርሱ። እዛ ሁናችሁ የቤት ዕቃ ያስፈልጋችሁ እንደው እንትን አረቢያ መጅልስ ያስፈልጋችሁ እንደው በቲቪ ስታንድ ያስፈልጋችሁ፣ ቡፌ ያስፈልጋችሁ፣ ቁምሳጥን ያስፈልጋችሁ፣ አልጋ ያስፈልጋችሁ ከነፍራሹ አስተካክላችሁ እዛ ሆናችሁ ማለት ነው። ከዛ በኋላ እጃችሁ ላይ የተወሰነ ብር ይዛችሁ ብትመጡ፣ ወላይ ብትመጡ፣ ምንም አትጨናነቁ። መጨናነቅ ነገር የለም። ብር ካለሽ እኳ ትጨነኝ፣ ተሳፋሪ ሆረ መሰረት ትሸያለሽ። ግን ብር ቢኖርሽ አሁን ዝም ያው የተወሰነ ብር ይዤ ነው የመጣሁት። ምን አረግኩኝ? ይህንን ቤት ገዛሁ። ከገዛሁ በኋላ ምን አረግኩኝ? እንደገና ደ ስራ ገባ እንዴ? ግን አዲስ ስራ ፈረሰ። ውስጣ ውስጡ በፊት ሲሰራ ዝም ብሎ ነበር፣ አፈረስኩ። አሁን ይሄ ራሱ ርዳሳ ነው ነው ይዝ ነበር። ግርግዳው ከዚህ ፈረሰና ተለካና ዘ ሆነ። ይሄ ሁለት ክላስ ነበር ሶስት አረኩ። ይሄ ግርግዳው የጭቃ ነበር፣ ጅምሰን አረግ፣ ቀለም አረግ። ይሄን ታችኛው ደሞ ብዙ ቀን ብዙ ጊዜ ስለሆነ ቤት ተተሰራ፣ ይወርቅ ብሻል ልሾ ካልሆነ አሉኝ፣ ልሾ አስደረግ። ይሄ ዋህል እኮ አሳሰርኩ፣ አስገረፍኩ፣ ኮርኒስ አስቀየርኩ፣ ምን ምን ወላሂ ነው የሚላቸው የአንድ ቤትና ከተገዛበት ውጭ ማለት ነው። የአንድ ቤትና የአንድ ቦታ ዋጋ ነው የፈጀብኝ። ይሄን በንሰሳ ደኛ ነው ከአመት በፊት ማለት ነው። ቤት ስላለኝና ያን ሽጬ ነው እንግዲህ ያስተካከልኩበት፣ እንጂ አሁን እናንተ ዝም ብላችሁ ብራችሁን ቋጥራችሁን ብትመጡ እዚህ ዝም ብለህ ነው ቦታ አሁን አገራችን ላይ ማለት ነው። ፍሪጅ ያስፈልጋል። አሁን አንዳንዶች ነው አሁን አንዳንዶች ስብሓና እኔ ሌሎቹን ሲያዙ ማለት ነው። እስካሁን ድረስ አሁን የሆነ ልጅ አዘዘችኝ። እህት ያልኳት፣ ለምንድን ነው ይሄን ይሄን የሚያስፈልግሽ? ደግሞ ገጠርናት በሶላት ነው የሚሰራው። ገጠር ላይ ሲሰራሽ ሰራሽ ለምንድን ነው እንደዚህ እንደዚህ ለምን ምን ሊሰራልሽ አልኳት። ወላሂ፣ ከኔ ላይ ማዘዙን ተወችኝና በሌላ ሰው አዘ አስዘዘኝ። እኔ እንግዲህ ለሷ ብዬ ነው እንጂ ለእኔ አይደለም። እኔ ችግር የለም እኔ የሻይ ስለምትሰጠኝ እኔ ተጠቀምበታለሁ። እኔ ግን ያሳዘነችኝ እሷ ናት። ገጠር ላይ መብራት እለለበት ምን ሊሰራ ፍሪጅ፣ ምን ሊሰራ ላውንጀሪ? ያ እኮ መብራት እራሱ የሚሳበው እኮ ለመብራትና ለቻርጅ ምናምንም ተረበበበት ፈሱ ይቆጥራል። በዛ ደግሞ በሶላር ነው ያለው፣ በሶላር ነው መብራት እራሱ ቆጣሪ የለውም ማለት ነው። ያ እራሱ በጣም ከባድ ነው። ለምጣድ ያለች ኤሌክትሪክ ምጣድ ኤሌክትሪክ ምጣድ ደግሞ እንኳን በዋናው ኤሌክትሪክ እንኳን ማታ ማታ ነው። ለምን? እንዴት ታደርጋለች? ምናምን ስል ወላይ አይ አንቺን ጫጫቃንስ ብሎ ነው ወሰ በሌላ ሰው ማዘዝ የሚፈልጉ ማለት ነው። አንቺ ለናንተ ብዙ ወጭ ነው ፋጥማ እዛ ለምናምን ለምናምን። ባለፈው ቪዲዮ ብዙ ተናገርኩ ማለት ነው። በላቹ ለአራራባ ነገር አታጥፉ። ብዙ ነገር ላይ አለ ይሸጣል ይሄ ይሄም ትንሽ አትጠቀምበት። ብረት ድስቱ ብረት ድስት ያንቺ እሱ አሁን አለ ፊጪልኝ አለችኝ። ማን ይግዛው ድንገት ማለት ነው። አሁን እሷ የፈለገችው ለተግባር ነው እና ያንን ድንገት ለመሸጥ ስትፈልግ ማን ይግዛው? የውስጥ ድረስ አልተሸጠም ማለት ነው። ዋጋውን ፈርጠጥ ስለሚል እና አሁን ድንገት ልሽጥና አልቀይረው ይህን ላሉ በብትር ካስራችሁ ነው ተገዛችሁበት በታች ነው። እናንተ ግን ሶስት መቶ አራት መቶ ሺህ ብር ዕቃ ላይ ኮተታ ኮተት ላይ የምትሰበስቡ ቢያንስ መቶ ሺህ ብር መቶ አምሳ ሺህ ብር ቤታችሁን ዕቃ ተገዛችሁ ታስዋጋችሁ። ሌላው ዋናው ያንን የተረፋችሁን ብር ቦታ ብትገዙበት

እቃችንን የቤታችንን እቃ እናሟላለን። አ ዋስትናው እንዴት ነው? እኔ ግራ ይገባኛል እንደዚህ አይነት ነገሮች ላይ ብዙም እንደት ፍንዲቅ እና የሆነ ቲያንስ ነው የሚባል የሆነ ሚዲያ ላይ የሆነ ግሩፕ መጥቶ ነበር። በወር አርባ ሺህ ብር አምሳ ሺህ ብር ታገኛለሽ ምን ተመዝገቡ፣ በመመዝገቢያው ሰባት መቶ ሪያል ነው እየተባለ በጣም አራዲ አራዲ የሚባሉ ጓደኞች ገብተው ወላሂ ነው የሚብቅ ቀርቻለሁ። ወላሂ የአንድ ሰባት መቶ ሰባት መቶ ሪያል

እንደተበሉ ቀርተዋል ማለት ነውና እንደዚህ ነው። ሲፈልጉ ብዙ ሳይሆን ቤትሽ ነው፣ ለምሳሌ አረብያ ቢያንስ እንኳን አንድ እንታሸገ ነው። እንታሸገ ቁጭ ብሏልይ እኔ እንደውም እሱ እንደምትገዢ ፍሪጅ ገዝተሽበት በኋላ ለስጋሽ እራሱ ቆራርጠሽ ታስቀምጭበት የሆነ ነገር ብታረጊበት ይሻል ነበር አልኳት። እንኳን ሀገራችን እራሱ አየሩ አንዴ ይቆጣል፣ አንዴ ይቀዘቅዛል። አሁን አየሩ ተብላችተዋል እና። ሽሮ ራሱ የሆነ ነገር አይደል? እንደው እኔ ስጋ ለስጋ እና ለጁስ ነገር ለምናምን አምጽሐይ በሆነበት ሰዓት ጁስ ራሱ ቅዝቅዝ ያደርጋል። ስጋ ቁጥር ቁጥር አድርገሽ እንደው ለጊ አንድ አንድ ቀን ስታስቀምጥበት ፍሪጅ መመኘው ለእዛ ነው እንጂ፣ አሁን ላይ ብዙ ማስፈላጊ አይደለም። እና ገንዘባችሁን ዝም ብላችሁ አትጣጥሉ። ወላይ ብዙ ብር ለቃ ከሚያወጡ